እዚህ ውስጥ ነው እንግዲህ፣ ጅብ ያለ አያ ጅቡ አያቸዋን ወፏ ስትበር ምን ያክል እንደተነገጠ። እችን ሞት ይዞ ነው እንግዲህ ጫካ ውስጥ የሚገባው ማለት ነው። ወደ ጫካው አይናኒወ፣ እንደው ደግሞ ወደ ጫካው ልንገባ ነው። እንዴው እንግዲህ ደንበር የሚያበጥሰን ያለው እሱ ነው። መሪያችን የሆን ነገር ከሆን እንግዲህ መሪያችን እሱ ነው። ይሁት እንግዲህ እንግዲህ እየተለማመደ ነው። ቆይቶ ደግሞ ሳውዲ ካልወሰድኳችሁ ሰርቋችሁ ሊል ነው። አሁን እየተለማመደብን ነው። በዚህ አሁን እንግዲህ የጅብ አሮን የጅብ አሮን የጅብ አሮን ልንለቅም ነው። በጣም ከባድ ጫካ ላይ ነን። ፍለጋ ላይ ነን። ለአንዱ አስር ሺህ ብር ነው የሚሰጠው። ለአንዱ አንዱ ያረው ማለት ነው። ያው አሁን ጂቡ በዚህ ውስጥ ገብት ይሆናል ማለት ነው። ያው ጂቡ እዛ ጋር ቁጭ ብሎ ነው የሚውለው ናሽናል ጂኦግራፊ መውጫውን አሳየን። ጋመርሰስ ከቻ ጫማላ ስር ነው ይመጣ እኮ ነው። ብራዘሮች አይታችኋል። ማርያም በጣም ነው የሚያስፈራው። ያስፈራል። ስላችሁ ሰው የሆነ መሳሪያ ይዞ ምናምን እዚህ ይመጣል እንጂ ዝም ብለህ እንግዲህ የእግር ኮቴ የምታውቁ ከሆነ የእግር ያቻል ወፋ ስትበር ምን ያክል እንደ ተነገጠ። እቺ ናሞት ይዞ ነው እንግዲህ ጫካ ውስጥ የሚገባው ማለት ነው። ሰላም ሰላም፣ የኛ ውዴኛ ቻናል ቤተሰቦች ሰላማችሁ ብዝት ይበል በያላችሁበት። ቪዲዮን ላይክ ያላደረጋችሁ እስካሁን ቪዲዮን ላይክ አድርጉት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉት። የሚገርማችሁ አሁን በድምጽ የመጣሁት የሆነ ትንሽ የመግለጫ መስጠት ስለፈለግኩ ነው የሚገርማችሁ ይሄ ቪዲዮ የተቀረጸው ገና ኢትዩ ከመጀመሪያ በፊት ልጀምር ሳስብ የሆነ ገጠር ቦታ ና ጫካ የሆነ ነገር ገብተን ነበርና በቃ መለማመጃ እንዲሆነኝ ብዬ እስኪ ልቅረጽ ብዬ አይታችሁኛ ቪዲዮ ላይ ሰምታችሁታል። ብዙውን እየዘባረኩ ነበር፣ ግን ባይዞ ቦታው ላይ በጣም ፈርቼ ነበር። የሚገርማችሁ ማለት ነው ከቱም በጣም እንትን ነው ብዙ የጅብ ኮት ያለ ምናምናምን ከዛ ደግሞ ዱላ ምናምንም አልያዝንም ና በጣም ያስፈራ ነበር ግን ባይዞ ያን ነገር ላችሁ የምፈልገው ነገር ደግሞ ቪዲዮ ዩቲዩብ ለመጀመሪያ ያሰባችሁም ወይ ደግሞ አዲስ ጀማሪ ካላችሁ ቪዲዮ ያገኛችሁትን ዝብላችሁ ብላችሁ ቅረጹ። ማርያም መማሪያ ይሆናችኋል እንደ ስልጠና ማለት ነው። ካሜራ ጋር ያላችሁ ሁሉም ነገር ትለምድበታላችሁ። ለምሳሌ በጣም ነው ይገርምኝ፣ ይሄን አሁን ፖስት አላደረግኩትም የዛኔ፣ ምክንያቱም ይሄን ቪዲዮ ከቀረጽኩ በኋላ ከብዙ ጊዜ በኋላ ነው የከፈትኩት። ወራ አንድ ወር፣ ሁለት ወር አካባቢ ይመስለኛል ካልተሳሳትኩኝና፣ ምን መሰላችሁ አሁን ይሄን ቪዲዮ ሳየው ግን በጣም ነው ደስ ያለኝ እና እስኪ ቦታውን ቢያንስ እንኳን የኔ የምዘባረቀው እንኳን ቢቀር ቦታው ምናምን አንዳንድ ነገር ትንሽ ቢያዝናናችሁ እና የጣፌ አካባቢ ልጆች የሆናችሁ ደግሞ ይሄ ቦታ የተቀረጸው ጣፌ ነው፣ ሴራው ጋር ማለት ነው እና እንዴት አያችሁት? የመጀመሪያ ቀረጻ ምናምን ኢቨን አፌ እናንትኔ እኩል አይገጥም። ምክንያቱም ካሜራው ፍሮንትና ባክ እያደረግኩት ስለነበር ማ አንዴ ወደፊት አንዴ ወደኋላ ስታደርገው እኩል አይገጥም የአፍ እንቅስቃሴ ማለት ነው እና እንደሚመቻችሁ ተስፋ አደርጋለሁ። እስከ መጨረሻ ውይት ምንም ባይጠቅማችሁ ጥሩ ነገር አለ። አይናችሁ አንዳንድ አረንጓዴ ነገሮች ታያላችሁ። ይመቻችሁ። ሌላ ለሚሸው ስማ አምለጥ ለውኝ ምን አስበህ ነው አንተ ወጣኛው መረ እዛኛው ስለማን እ ዘራፍ ወንዱ ዘራፍ ወንዱ ትላለህ? ሜዳ ላይ ከወጣ በኋላ ብራዘር ምን አስበህ ነበር? ሀይሌ ይሄ ነው መንገዳችን ወደ መስመር የሚያወጣ ይሄኛው። አና እናመሰግናለን። ጫካው ሁሉ ጨረስ ነው፣ አንበሳም የለም ምንም የለም፣ ሽሽት ነው በቃ አሁን። እነሱ በቃ ደንበር አልፎ ሂዷል። ወንድ ልጅ ተወልዶ ካልጨለጠ ጠጅ ምን ተወለደ? ተጨነገፈ እንጂ። እኔን እኮ ነው በቃ ጠጅ አልጠጣ ምን አልል በቃ እናላችኋለሁ፣ እንደው በቃ አሁን በዚህ ከሻ ሙልት አድርጌ የጅብ አርንት አድርጌ በቃ ባለሀብት ሆናለሁ ዛሬ ቀን በቃ ምናምን ብዬ መጨረሻ ምን ቢሆን ጥሩ ነው ምንም ሳይኖር በባህዶ ምንም ሳይኖር በባዶ በባዶ ተመለስን። በቃ እዚህ ደሞ ወደ ጫካው አይ አይናኒ ወይ እንደው ደግሞ ወደ ጫካው ልንገባ ነው። አይ እንዴው እንግዲህ ደንበር የሚያበጥሰን ያለው እሱ ነው፣ መሪያችን የሆነ ነገር ከሆነ እንግዲህ መሪያችን እሱ ነው። ይሁት እንግዲህ እንግዲህ እየተለማመደ ነው። ቆይቶ ደግሞ ሳውዲ ካልወሰድኳችሁ ሊል ነው። አሁን እየተለማመደብን ነው። በዚህሱንዶ ደስ እስደስ እንደሚል አይ ራያዬ እናታለም አንቺ ማይነካ የለው በረከ ከሜክሲኮ ወደ አሜሪካ ምግብ ያደንበሩ ነው ይህ ሾሃው እንዴት አድርገን እንደምናልፍ ጭንቅ ብሎናል። እና ያላችሁን አማክሩም ስደት በእኛ ይቀብለናል። ከሜክሲኮ አሜሪካ እንገባለን ብላችሁም የምታስባካችሁ የቁልቋል እሾህ አለው። በጣም ከባድ ነው ማለፊያው። ይኸው በቃ አሁን በቃ አሁን ይሄ ውሃ ደንበር ላይ ተገኝቶ ተገንተ በጣም ነው የሚጠጣው። ይገርማችኋል። ው ይህ እሾ ይታያችኋል። አሁን ይሄ እሾ እንዴት አድርገህ ይታለች እንደ ሀገራችን ቁልቋላ ለምንድን ነው ለከብት ሲያፈራ እንበላለን። እነዚህ ደንበር ነው የሚያጡት። በቃ ሰው ቤት ያልፋል። ደንበር ተታጠረ። እንደው በቃ ስወጣ ከቤቴ ይህች ሙሉ ነበረች። ስንቅ ምናምን ሞልታ ነበር አሁን በቃ ባዶዋ ነች። በቃ አሁን ተመልሻ ሀገሬ ስንቅ እየብ መለስ ይቀለኛል። ይቀለኛ ወቃ ወደፊት ገና ብዙ ሰዓት ይቀላል። ሰዓት በላ እንዴት እጓዛለሁ? እንዶ በቃ ቤተሰቦች አሳልፋለሁ እናሳልፋለሁ ብዬ አይ እንዶ እስኪ ዱ አርጉልኝ፣ እንዶ ዱ አርጉልኝ እስኪ ወንድሜ ነው። አይ በላይ ጠጣ አይደክመውም። በቃ ያው እኮ ያኛው እንኳን የሆነ ነገር አለ። የሚቀምሰው ምን እንደሆነ አላውቅም። ያ መጃኙ በቃ ኧረ አሪያ እንግዲህ የሆነ የጠፋው ሙልጌታ አይ አሁን እዚህ ጋር ሽፍቶች አሉ። ሲያገኙ አሁን ይሄ ኮፌዳን ይቀሙኛል። ይሄ ኮፌዳ ይቀሙኝ ማለት እንግዲህ አገር የተይዤ ብመለስ በምን ይዤ ነው መለሰው? ሰርተን ስንደወልሽ ሻንጣ ይዘን እንመለሳለን። ቶላ ተያዝን፣ ግን እንግዲህ ይሄ ኮፌዳችን፣ እናቴ ይዘኸው የሄድ ኮፌዳ ሴት አለ ብትለኝ ምን እላታለሁ? ምን ይውጠኛል? የዛኔ ወይ ሀብቱ ልጅ እ

ሊ ኮሜንት አድርጉልኝ እስኪ፣ እንደዚህ አይነት ድምፅ ለለቅሶም ለዘፈን፣ ለምንም አይሆን ድምፅ አጋጥማዎች ያውቃል። እስኪ ንደ ሆናችሁ ንሽን አርጉኝ፣ እኮንት አለን አለን በሉኝ። ተባብረውን አንድ ሙዚቃ እናወጣለን፣ ምንም ችግር የለውም። በሁሉም እያወጣ ነው። እኔ እንግዲህ ድምም ልቁሶ ላይ ሞክርያል፣ ዘፈን ላይ ሞክያ፣ ለምንም አይሆንም። ነገር ግን በእኛ ስለምን ይቅርብን፣ የቤት ክራይ ደርሰብናል። የደረሰባችሁ የቤት ኪራይ ደረሰባች ሰዎች ኮሜንት ላይ ጻፉልኝ፣ ስልክ ቁጥራችሁን ጻፉ። እየተገናኘን በቃ እንዘፍናለን። ጃሎ ቻሎ። በሰሜን ብትሄድ ኢትዮጵያዊነት፣ በደቡብ ብትሄድ ኢትዮጵያዊነት፣ መነሻዬ ሆ መድረሻዬ ፋሲል። አይ አሁን ይሄ በጀልባ ምናምን ነው የሚታለፈው። አሁን ጀልባውን ተበላሽታለች። ይኸው እንግዲህ በሰሜን ብትሄድ ኢትዮጵያዊነት በደቡብ ብትሄድ ኢትዮጵያዊነት መነሻዬ ሆ መነሻ መነሻ ተመስገን ነው። በሰላም ወጥተና በሰላም ወጥተና እንደው ተጨናቃችሁ ሁሉ እንደው ከጎናችሁ ናችሁ አይዛችሁ ያላችሁ ሁሉ በኮሜንት በፌስቡክ በዩቱዩብ ሁሉ በቲክቶክ ሁሉ በኢንስታግራም ሁሉ በቃ ሁላችሁም እናመሰግናችኋለን። እና ውዴኛ ቻናል ቤተሰቦች እስኪ በቅርቡ ደግሞ እንግዲህ ወጣ ብለን ገጠራ ገጠሩ በደንብ እንዳሆኑ ሳይሆን በደንብ በአማረ መልኩ ቪዲዮዎችን ይዘን እንመጣለን። በቃ ደስ የሚል ባህላችን ሁሉም ነገር የያዙ ነገሮች ማ ገጠራ ገጠሩ የሚሰሩ ነገሮች አለ የተባለ ቪዲዮ ይዘን ምንመጣ የሆነ አንድ ቪዲዮ አይደለም፣ እንደ ተከታታይ አድርገን ሁለት ሶስት ቪዲዮች። ምክንያቱም አብዛኞቻችን የገጠር ልጆች ነን። አብዛኞቻችን ደግሞ በስደት ልንኖር እንችላለን እና ያ ነገር ትውስታን ይቀሰቅሳል፣ የብዙዎቻችን ቤት ያንኳኳል። ስለዚህ እኛ ደግሞ እናንተ ቪዲዮቻችን ስታዩ ተምራችሁ ስቃችሁ ፈገግ በሀሳብ ደግሞ ወደ ኋላ መለስ የምትልበት አይነት ቪዲዮዎችንም ይዘን የመምጣት እቅድ አለን ከፕራንኩ በዘለለ ማለት ነው። ግን በዚህ ማለ በዛም ለምታበረታቱን ሀሳብ አስተያየታችሁን ለምትለግስልን በጣም ማመስገን እንፈልጋለን። እንወዳችኋለን። ሰላማችሁ ብዝት ይበል። እንደተመቻችሁ ተስፋ አደርጋለሁ፣ በተወሰነ መልኩ ማለት ነው። እንግዲህ ይሄ ከሁለት ዓመት በፊት የተቀረጸ እንዳልኳችሁ ዩቲዩብ ከመጀመሪያ በፊት ለመጀመር ሳስብ ቪዲዮዎች መሰብሰብ እንዳለብኝ አንዳንድ ነገሮች ማስተካከል እንዳለብኝ የሆነ ወንድሜ የመክረኝ ስለነበር ነውና፣ አሁንም ብዙዎቻችሁ ስደውሉ የምመክራችሁ ይህንን ነው። ምክንያቱም ብዙ ጊዜ ፕሮግራማችን የምናዛባው ቪዲዮ ሲያጥረን ነው። ቪዲዮዎችን የተሰበሰቡ ቪዲዮች ከሌለን የተወሰነ ቢያንስ እንኳን ሁለት ሶስት ፕሮግራሞች እንኳን ወደፊት የሚያስጠብቅልን ቪዲዮዎች ከሌለን ሁሌም ምርጫ ይሆናል ማለት ስለዚህ የምንሰራቸው ቪዲዮዎችም አስበን ስናበቃ በደንብ እንዴት አዝናኝ ሊሆን ይችላል እንዴት ቁም ነገር አዘል ሊሆን ይችላል የሚለውን ነገር አያካትትም ማለት ነው። የሩጫ ቪዲዮ ከሆነ ግን ሀሳቦችን ካገኘን በኋላ አብስለን የምንሰራው አይነት ስራዎች ከሆኑ በሰው ዘንድም ተወዳጅ ናቸው፣ ትምህርት አዘልም ይሆናሉ። ሰዎች የኛ ቪዲዮ ሲመጣ ደግሞ ለቀጣይ ክሊክ ያደርጋሉ፣ ተመራጭ ይሆናል ማለት። ካልሆነ ግን በየቪዲዮ ልክ አሁን የዘባረኩት አይነት ሁሌ እየዘባረኩ ምሰራ ከሆነ ሰው ብዙ ያየኛል ብዬ አላስብም። በእንደዚህ አይነት ቪዲዮ ማለት እንግዲህ አጋጣሚ በእንደዚህ አይነት ቪዲዮዎች የምትታዩ ካላቸው አላቅም። በእኔ በኩል ግን ትንሽ ከበድ ይላል ብዬ ነው የማስበው እና ዩትዩብ የመስራት እቅድ ያላችሁ ሰዎች በደንብ ስለ ዩትዩብ በደንብ ሰርች አድርጉ። እንደ እውነታ ደግሞ ሰውን ከምትጠይቁ ደግሞ ዩትዩብ ላይ ይሄ ይሄ ነገር እንዴት ነው፣ ይሄ እንዴት ይሰራል፣ ይሄ ምን ማድረግ ይሻላል የሚለው ነገር ሰርች ብታደርጉ በአማርኛ ብዙ ቪዲዮዎች ይመጣሉ። ብዙዎቻችሁ በውስጥ መጡ የምመክራችሁ ምክር ነው። አሁንም ቢሆን ከሰው ከመጠበቅ ይልቅ ራሳችሁን ችላችሁ ብዙ ነገሮች እንድታደርጉ ይጠቅማል። ሙልጌታም ይሁን አብዛኛው ዩትዩበር ከየትም አግኝቶት አይደለም፣ ይሄ ሁሉ ነገር ሲሰራ ማለት ነው። ስለዚህ ምንድን ነው አንዳንድ ስለ ዩትዩብ የሚሰሩ ሰዎች በሚፖስቱት ቪዲዮዎች እኛ ደግሞ ሰርች አድርገን ከነሱ የሆነ ነገር ተምረን እኛ ደግሞ ዩትዩባችን በዛ መንገድ እናስተካክላለን ማለት ነው። ውዴኛ ቻናል ቤተሰቦች ሙሌና ሌሊን ሰብስክራይብ ያላደረጋችሁ እስካሁን ካላችሁ ሰብስክራይብ አድርጎ በዚህ ወር ሀያ ሺህ መቅባት እቅዳለን። እየተንቀሳቀስ አይደለን፣ ግን አበሻ ተስፋ ይቆርጥም ብሏል። ተስፋ እንቆርጥም ሀያ ሺህ አድርገን አሳክተን እንደምን ደሰት ተስፋ እናደርጋለን። ምክንያቱም ትንሽ ዩቲዩባችንን ያዝ አድርጓል እድገቱ ጋር ከፈጣሪ ጋር እንግዲህ የራሱ ምክንያት አለው። እኛ እንቸኩላለን እንጂ እሱ አይዘገይም። ስለዚህ ባለው አየር ተመስገን ማለት ይሻላል ብለናል። ውድ የእኛ ቻናል ቤተሰቦች ቪዲዮ እንደተመቻቸው ተስፋ እናደርጋለን። ሀሳብ አስተያየታችሁን እስኪለግሱልን፣ ቪዲዮ ዩቲዩብ መክፈት የምትፈልጉ ደግሞ በውስጥ አውሮኝ እየዘገየሁን ቢሆን ምላሽ የሚሰጥ ይሆናል። አመሰግናለሁ።